ወደ እነ ጽናት ወይንም ደግሞ ወደ እነ ኪራ ቤት መንጣቷን ስትሰማ እጅግ በጣም ተናዳለች። ምክንያቱም ቤቲ እኔ ላይ ያደረሰችውን ነገር እንዴት እረስተህ ነው እንደዚህ የምታደርገው? በማለት እንግዲህ ጽናት ለኬራ መልሳለች። እንዲሁም ደግሞ ለቤቲ እናት መልሳለች። የቤቲ እናት እጅግ መልካም ሴት እንደሆንሽ ነበረ የማውቀው ግን ደግሞ እንዴት እንደዛይን ነገሮችን ትናገር ያለሽ በማለት ለጽናት ትመልሳለች። ሰላም ጤና ይስጥልኝ የቻናሌ ቤተሰቦቼ በያላችሁበት ሰላማችሁ ይብዛ። ለቤቴ አዲስ የሆናችሁ የደውል ምልክቱን በመጫን ቤተሰብ የሆኑ ነባር ቤተሰቦችም ስለምታበረታቱኝ አብራችሁ ይችላላችሁ። እጅግ በጣም አመሰግናለሁ። ቪዲዮ ላይክ እያደረጋችሁ ጀምሩ ከተመቻቸው። እንዲሁም እንግዲህ ያው ስለ ጽናት ተከታታይ ድራማ ነው። ጽናት ተከታታይ ድራማ በባለፈው እንግዲህ ወደ ነኪራ ቤት የመጣችው የእሷ ጉዳይ አለቀ ስንል አሁን ደግሞ ሌላ ጉዳይ ለጽናት መጥቷል። በነገራለች ላይ ቤቲ እንደዚህ ሆና መቅረት የለባትም ብዬ አምናለሁኝ ምክንያቱም በእርግጥ ክፉ ነገሮች አድርጋለች። በመጀመሪያ ከኪራ ጋር እየተገናኘችው ወይንም ደግሞ የኪራ ፍቅረኛ ነበረች እሱም እንግዲህ ተስፋ እየሰጣትና እሷም እየወደደችው ከእሱ ጋር ተጋብቼ እኖራለሁኝ በማለት እንግዲህ ተስፋ ሲሰጣት ነበረ። በስተ መጨረሻ ግን እንደማይሆንና እሱ ከጽናት ጋር እንደጀመረ ስታውቅ ከጽናት ጋር ብዙ ነገሮችን፣ ጉዳቶችን አድርሳባታለች። ጽናት እርጉዝ ነበረች፣ ልጇ እንዲወርድ አድርጋለች። እንዲሁም ደግሞ የጽናትን የራቁት ፎቶ ራሱ ይዛ እንዲሁም ሚዲያ ላይ እለቃለሁኝ በማለት እንግዲህ የተለያዩ ነገሮችን ስታደርግ ነበር። ቤዛ እንዲሁም ደግሞ አብራት የምሰራ ሰራተኛ ወይንም ደግሞ ለተንኮል እንዲመቻት ከነ ኪራ ቤት እንዳስገባችና ጽናትንና ኪራን እንድታጣላ እንዲሁም እንድትሰልል እንዲሁም ደግሞ የራቁት ቪዲዮ ቀርጻ እንድትልክም አድርጋለች። ያው ቤቲ መርዝም እንድትጠጣም ደግሞ አድርጋለች። ያው ጽናትን ማለት ነው። ግን ደግሞ ልጇ ወርዶ እሷ እንደተረፈች ሁላችንም እናውቃለን። ከዚህ በኋላ ነበር እንግዲህ ከ ኪራ ህይወት እንድትወጣ የተደረገችው ቤቲ ጭራሹንም እንዳያየት የተደረገችው ግን ደግሞ እሷ አብዳ ነበር በወቅቱ። ከኪራ መለየት አልችልም በማለት እንግዲህ አብዳ ነበረ። አብዳ መንገድ ላይ እንዲሁም ሲያገኟት ነበረ። ሀናም አግኝታት ነበር፣ እንዲሁም ደግሞ እናሆሚም አግኝቷት ነበር። አንተ ቤቲ ኮ አብዳለች በማለት እንግዲህ ለኪራም ሲነግረውን ነበረ እና በዚህ በቤቲ ማበድ እንግዲህ የተሰቃዩት እናት ናቸው። ጠበልም ወሰድኳት፣ ሐኪም ቤትም ወሰድኳት ግን ደግሞ አሁን ላይ ክትትል ሕክምና እያደረገች ነው። ግን የምትወደውንና የምትመኘውን ነገር ታገኝ ምናልባት ወደ ራሷ ልትመለስ ትችላለች ብሎኛል ዶክተር በማለት እንግዲህ እናት ኪራን በማፈላለግ ስልኩን በማግኘት ትደውላለች። በስተመጨረሻም ይገናኛሉ። ያለውን ነገር ሁሉን ነገር ግልጽ አድርጋ የልጇን ስቃይ ትነግረዋለች። አንተ እናት የለህም ወይ? ለምንድን ነው የማታስበው? እኔ እኮ እናትህ እሆናለሁ። በስትክክልም ብታወራኝ ምን ችግር አለው? ያበደችው እኮ ልጄ ነች። አንተን በማፍቀር ነው ያበደችው እና እባክን ተባበረኝ። ሁልጊዜ ኬራ ኬራ ነው የምትለው። ስለዚህ አንተን ካገኘች ወደ ራሷ የምትመለስበት አጋጣሚ ይኖራል በማለት እንግዲህ ይህን ነገር ጠይቀው ነበረ። እሱም በፍጹም የምወዳት የማፈቅራት ሚሽቴ አለች። እሷም እንድትጎዳ አልፈልግም። እሷ ደግሞ በህይወቴ ብዙ ነገር አሳጥታኛለች። ቤቲ ማለት የኔን የፅናትን ልጅ የገደለች ነች። ስለዚህ የልጅን እንትን ገላ እንዴት ወደ ቤቴ፣ እንዲሁም ደግሞ አብረሃት ሁን ብለሽ ትመጫለሽ በማለት እንግዲህ ለእናት እንግዲህ መልስ ሰጥቷል። እናትም እኔ በእሷ ቦታ ሁኜ ሁሉን ነገር ይቅርታ ጠይቃለሁ። ልጅ አላጠፋችም እያልኩ አይደለም ለምን እባባት ትሆንም። ልጄ ግን ደግሞ ልጅ ነች፣ ቆርጬ አልጥላትም እና እባክን ያረገችውን ነገር ሁሉ ለጥፋቶቼ እኔ ይቅርታ ጠይቃቸዋለሁኝ በማለት እና ለመጀመሪያ ጊዜ እንድታገኛት እፈልጋለሁ በማለት እንግዲህ ያው በመጨረሻም ተገናኝተው ነበረ ኪራ ከብዙ ጊዜ በኋላ ከብዙ መለመን በኋላ እንግዲህ የቤቲን እናት በመስማት በመጀመሪያ ቤቲን አግኝቷት ነበረ። ቤቲ ስታገኘው እጅግ በጣም ደስ ብሏታል። በህልሜ ኪራን አየሁት፣ እናቴ አየሁተኝ የልጅሽ ፍቅረኛ መጥቷል። እንደዚህ ነው ወይ የምትቀበዩ ግባ ወይ ወደ ቤት እያለች ብዙ ነገሮችን ስትናገር ስትጮህም ነበረ። እና ያን ነገር ሳይ ደግሞ እኔ በጣም አሳዝናኝ አለች። ኪራም እንደዚያው ባየው ነገር እና በቤቴ እንደዚያ መሆን እጅግ በጣም አዝኗል። እና ያው ወደ ቤት እንዴር ነበረ እንግዲህ ወደ ቤት እንሄድና እኔ የፈለግከውን ምግብ እሰራልሀለሁ እያለችው ነበር ቤቲ። ወደ ቤትም እንግዲህ ከስንት ልመና በኋላ ወደ ቤት እንዲሄድ ሆኗል። ከቤት ሲወጣ ግን እጅግ በጣም እናት እየተናደዱ ነበር። ለምንድነው ልጄን እንደዛ የምታመነጫጭቃት በማለት ሲናገሩት ነበር ልጅሽ እኮ አብዳለች ብድ ነች በማለት ሲናገር እናትን በጥፊ ብለዋለች ኪራ ማለት ነው። አንተ እንዴት እናትን አታከብርም? እንዴት እንደዚህ እናት ልጅን ትናገራታለች? ሕመሙ አልበቃ ብሎ ጭራሽ አብዳለች እያልክ እንደዚህ ትሳደባለህ ወይ? በማለት ተበሳጭተው እንግዲህ ይመቱታል እንዲሁም በሌላ ጊዜም እንዲያገኟት እንዲሁም ደግሞ ሁለታቸው እንዲቀራረቡ እባክህን እያሉ እንግዲህ እየለመኑት ይገኛል። ቤት ድረስ በመንጣት ኪራን ለምነውታል። እንዲሁም ደግሞ ጽናትንም በስተመጨረሻ አናግረዋታል። ኪራ እንዲሁም ደግሞ የቤቲ እናት ሁኖ አንድ ላይ ሁነው ቤቲ ወደዚህ ቤት መንጣት እንዳለባት እና የድሮዎችን ነገር ማስታወስ እንዳለባት ወደ ራሷ መመለስ እንድትመለስ ኪራን ማግኘት አለባት በሚል እንግዲህ ወደነ ጽናት ቤት እንድትመጣ ለማድረግ በስተመጀመሪያም ጽናትን ማስፈቀድ እንዳለባቸው እንግዲህ አሳውቀዋል። እንዲሁም ጽናት እንዴት እንደዚ አይነት ነገሮችን ትናገራላችሁ? ቤቲ ማለት እኮ እኔን የልጄን የገደለች ነች፣ እኔን ስንት ነገር ያደረገች የራቁት ፎቶ ሚዲያ ላይ ለማውጣት የተዘጋጀች ነበረች። እባካችሁን ተው፣ እንዴት እንደዚ አይነት መፍትሄ ከኔ ጋር ይኖራል ብለ ኪራ ከፊት ትመጣለ በማለት እንግዲህ ኪራንም በመናገር እያለቀሰች ወደ ክላስ ትገባለች። ግን ደግሞ ኪራ ተከትሏት ገብቶ ነበረ። እንዴት እንደምታሳዝን ብታያት በማለት እንግዲህ ተናግሯል። ጭራሽ በአካል አግኝተህልኛል ወይ ብላ ጠይቀው ነበረ። እናትየዋ ስታሳዝነኝ አግኝቻት ነበር፣ በቃ እናቴ የመሰለችኝ። እናትየዋም ስትለምንሽ በጣም ነው የምታሳዝነው እና እሳቸውን እኔ እምቢ ማለት አልፈለግኩም ነበር ግን ደግሞ ቤቲን አግኝቻት እንዴት እንደሆነች ብታያት ከኔ የበለጠ አንቺ በጣም ታዝኝላታለሽ፣ በማለት እንግዲህ ለጽናት ይናገራል። ጽናት እጅግ በጣም በንግግሩ ተናዳ ስለነበር ቀጥታ ወደ ሰኒ ነበር እየሄደችው። ለሰኒም ሁኔታውን ነግረው ነግራት ነበረ። ሰኒም እንግዲህ ኪራን ረጋ ብለሽ ማውራት እንዳለብሽ እና ነገሮችን በማውራት መፍታት እንዳለባቸው እና ከኪራ ጋር መስማማት እንዳለባቸው ያለፈ ነገር ከሆነ ስላለፈ ነገር ምንም እንትን አይደለም፣ ግን ደግሞ ልጅቷ እንደምታሳዝን ሁኔታውን እየተናገረች ትገኛለች። ያው እውነት ለመናገር አውሌ ቤቲ ያለችበት ነገር ያሳዝናል። በእርግጥ ነው ክፋት ሰርታባታለች፣ ብዙ ነገሮች በድላባታለች፣ ግን ደግሞ በበደል ላይ በደል ሳይሆን በቃ ለሰው ልጅ መልካም አድርጎ መለያየት ጥሩ ነው ብዬ አስባለሁ። ስለዚህ ቤቲ ወደ ቀልቧ እንድትመለስ ና ወደ ራሷ እንድትመለስ ወደ ነኪራ ቤት መመለስ ግድ ሆኗል። በቀጣይ ፓርት በእርግጠኝነት ያው ጽናትም በእንደዚህ አይነት ሁኔታ አትጨክንም በጣም ሩሩፍ እንደሆነች ሁላችንም እንግዲህ ከምናየው አንጻር እንረዳለን ያው ቤቲ ወደ እነ ኪራ ቤት ትመጣለች ያለው ነገር ለእሷ ፈተና ሊሆንባት ይችላል ግን ደግሞ ፈጣሪ ከዚህ በላይ አስችለኝ ብርታቱን ስጠኝ እያለች ምጽሎ ስታደርግ ነበረ። እንዲሁም ደግሞ አባቷ ህልምም ነግሯት ነበረ። ስለዚህ ባየችው ህልምና በተደረገው ነገር እጅግ በጣም ግራ ተጋብታለች። እና ሆሚ እንግዲህ ደስ የሚል ጊዜ እያሳለፉ ነው። ምክንያቱም እንግዲህ ሳፕራይዝ አድርጓታል። እንግዲህ አበባ ጉዝጉዞ፣ ሻማ አብርቱ፣ ቀለበት ገዝቶ ተንበርክቆ ቀለበት ታገብኛለሽ ወይ በማለት እንግዲህ ጥያቄ አቅርቦላታል። እሷም አዎ አገባሃለሁ በማለት ደስታቸውን እንግዲህ ለሁለታቸው ብቻቸውን እያሳለፉ ይገኛሉ። እንዲሁም ደግሞ እንግዲህ ያው በነገራችን ላይ ኪራም እንደዚህ ነበር አብረን ነበር የጠበቅነው። በባለፈው እንደዚህ አይነት ዝግጅት ሲደረግ ጽናትንም እንደዚህ ሳፕራይዝ ያደርጋታል የሚል ሀሳብ ነበረኝ። ግን መቼ ነው እንደ ጽናት እንደዚህ ሳፕራይዝ የምታደርገው? አረ ተው ኪራ ተው ተው። እና ያው እንግዲህ ሰኔም እጅግ በጣም ክብሩንም እየናፈቀችው ትገኛለች። ክብሩ ስራ ከሄደ ሁለት ቀን አልመጣም፣ እና ደውላለት ነበረ አብረን ሰርተን የምንበለው እጅግ በጣም ናፈቀኝ በማለት ትናገራለች። እንግዲህ እኔ ነኝ የናፈኩሽ በማለት እሱም ሲመልስ፣ አይ እኔ አንተ ናፈቀኝ አላልኩም በማለት ያው ሲያወሩ ነበረ እና ሰኔ እጅግ በጣም እንደናፈቃት እና እሱን እንደ ተመኘች እንግዲህ አይተናል። ስልኩን ከዘጋች በኋላ ለምንድን ነው በሁለት ቀኑ የሚናፍቀኝ? ገና በቀደም ሂዶ፣ እንዴት አሁን ሊናፍቀኝ ይችላል? ወደ ራስሽ ተመለይ ሰኒ በማለት እንግዲህ ራሷን እያረጋጋሽ ትገኛለች። እና ውድ ቤተሰቦቼ የጽናት ተከታታይ ድራማ ቀጣዩን ፓርት እንግዲህ አብረን የምናይ ይሆናል። ለአሁኑ በዚሁ ጨረስ ነበያላችሁ። በሰላማችሁ ይብዛልኝ። መልካም ጊዜ ተመኘውላችሁ።